ውድ ቤተሰቦች፣ ጸጉራችሁ ለሸሸዝ፣ ጸጉራችሁ አላድግ ብሎ ለተጨናነቃችሁ በጣም በጣም ውድ ቤተሰቦቼ ሰላማችሁ ባላችሁበት ዓለም ዳርቻ ይሳላችሁ። ውድ የሙላት ቆይ እንዴት ቆያችሁ ቆይታችሁ እንዴት ነው? ሁሰላ አላውቃችሁ ነው ይቀርሁ ሰላም ሁሉ መልካም ነው። ዛሬ ደግሞ በጣም በጣም አሪፍ በሆነ የፀጉር ቅባት አሰራር ነው የመጣ ነው። ፀጉራችሁ አላድግም ብሎ ደግሞ ወደ ውስጥ ለሸሸ ግንባራችሁ ለፊቱ ጋር ላለቀ ለተሰባበረ ለተጎዳ በቃ አላድግ ብሏችሁ በጣም ላስቸገራችሁ ቤተሰቦቼ ዛሬ በጣም በጣም ምርጥ የሆነ ቅባት አሰራር ይዤላችሁ መጥቻለሁ። እዚህ ጋር እንደምታዩት ወሳኝ ወሳኝ እንትኖች ነው ይዤ የመጣሁት ለጸጉራችን እድገት የሚጠቅሙና ጠቃሚ የሆኑ እዚህ ጋር እንደምታዩት ቁንፉዳ አለኝ። እዚ ጋር እንደምታዩት ተልባ አለኝ። እዚ ጋር እንደምታዩት አብሻ አለኝ። እዚ ጋር ደግሞ እንደምታዩት ጥቁር አዝሙድ አለኝ። ሮዝመሪ አለኝ ግንጅ ብላለኝ ነጭ ሽንኩርት አለኝ። እና ይህንን ቅባት ሞክራችሁ ጸጉራችሁ አላርግም በፍጹም አይለም። እና እንድትሞክሩት አበረታታችኋለሁ። በጣም ቀላል ነው። ቤታችን ውስጥ የሚገኝ ነው። ለጸጉራችን እድገት፣ ለጸጉራችን ጤንነት በጣም በጣም ወሳኝ ነው። እንደምታውቁት የሮዝመሪ ቅባት ራሱ በጣም ውድ ነው። የጥቁር አስሙር ቅባት በጣም ውድ ነው ያው ሲሸጥ እንግዲህ የምታዩት ነገር ነው፣ እና እኛ ደግሞ እዚህ ጋር አንድ ላይ ስናዋህደው በጣም ምርጥ ለውጥ ነው የምናገኝበት ማለት ነው። እዚህ ጋር የሮዝመሪን ቅባት ለብቻ ከምንገዛ፣ የጥቁር አዝሙድ ለብቻ ከምንገዛ እዚህ ጋር ያሉት ግብዓቶች እንግዲህ ለጸጉራችን በጣም ወሳኝና ወሳኝ የሆኑ ናቸው ማለት ነው። ውድ ቤተሰቦች እንግዲህ ታውቃላችሁ፣ የነጭ ሽንኩርት ቅባትም አለ የግንጭብል ቅባትም አለ። ለየብቻ ነው የሚሸጡት፣ እና አንድ ላይም የሆኑ አሉ፣ ግን በቤታችን ውስጥ የምንሰራውን ያህል አይደርሱም። ይህንን በፍጥነት ለውጥ የምታዩበት በጣም ምርጥ የሆነ የቅባት አሰራር እንዳያመልጣችሁ፣ ለጓደኞቻችሁም ሼር አድርጉላችሁ። ኮሜንት ላይ ደግሞ አስተያየታችሁን አስቀምጡልኝ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ፣ እንግዲህ ምርጥ ምርጥ የሆኑ ቪዲዮዎች አሉኝ ጎብኙልኝ። እና ስለምታበረታቱኝም ደግሞ እጅግ አድርጌ አመሰግናለሁ። በኮሜንት እያበረታታችሁ ሼር እያረጋችሁ ያላችሁ ሁላችሁንም እጅግ እጅግ አድርጌ ከልብ አመሰግናለሁ። ለእኔ እየጠቀመኝን ለእናንተም እንድትጠቀሙበት ለውጥን እንድታገኙበት የማመጣላችሁ ነው። እና ደግሞ ይሄውላችሁ እንግዲህ አሁን እዚህ ጋር የሚያስፈልገን ለፀጉራችን ተስማሚ የሆነ ቅባት። እናንተ በኮኮናትም መስራት ትችላላችሁ፣ ወይራ ዘይትን መስራት ትችላላችሁ። በቀላሉ ነው የምትሰሩት ማለት ነው። እዚህ ጋር ነው የምንድንነው የምጠቀመው እዚህ ጋር አሁን ይህንን አንድ ላይ በማሽን ወይም ደግሞ በመቆጫ በመቆጫ አንድ ላይ ወቅጫ አሳያችኋለሁ። የሁላችሁ ቤተሰቦች እዚህ ጋር ነጭ ሽንኩርት የለጭ ጨምር ያለው እዚ ጋ ይሄ ጠርሙስ ነው። እዚህ ጋር ደግሞ መቆጫችንን አዘጋጅተናል ማለት ነው። እናንተ በማሽን መፍጨት ትችላላችሁ። ያው እኔ ደግሞ በደንብም እንዲደቅ ስለማልፈልግ፣ እናንተም በደንብ ባታደቁት አሪፍ ነው ብዬ እላችኋለሁ። እንደዚህ በመቆጫ ወቀጥ ወቀጥ አድርገዋለሁ ማለት ነው። እንግዲህ እምዬ መቆጫ ያው አንተ መብራት አትል ምን አትል ምን አትል ዝም ብላ ብቻ መታ መታት አደርጓታላችሁ እንደዚህ ማለት ነው። ቪዲዮ እንዳይረግምባችሁ መታ መታ መታ አድርጌ እንገናኛለን ማለት ነው። እና ውድ ቤተሰቦቼ እንደዚህ እንደምታያት ወቀጥ አድርጌዋለሁ ማለት ነው። ብዙም አላደቀኩትም እዚህ ጋር እንጨምረዋለን ማለት ነው። ሁሉንም እንጨምርና ሁላችሁ እዚህ ጋር እንደዚህ እንደዚህ ከጨመር ነው በኋላ እናተ የሚስማማችሁን ቅባት መጠቀም ትችላላችሁ። እኔ እንደዚህ ሰርቼ ነበረ በጣም ስለወደድኩት ደግሜ እየሰራው ነው ማለት ነው። ተጠቅሜው አይቼ ማለት ነው። እዚህ ጋር ምንድን ያደረኩት እኔ የወይራ ዘይትና የምግብ ዘይት የአበባውን የምግብ ዘይት ነው ሊያስቀምጣው ካለው ሁለት ሁለቱን አይነት አንድ ላይ ማለት ነው። እና እናንተም ደግሞ የሚጠቅማችሁ ለፀጉራችሁ ተስማሚ ሆነው እንግዲህ እንደዚህ ብትሞክሩት እራሱ በጣም ለውጥ ነው የምታዩበት ነው። ይህንን ምን እናደርጋለን ካዳ እንደዚህ አሁን እሳት ላይ አንጥደውም። እሳት ላይ አንጥደውም። አንዳንዶቻችሁ እሳት ላይ ሲጠር የማይስማማቸው አሁን ይህንን ብትሞክሩት በጣም በጣም ለውጥ ነው የምታገኙበት ማለት ነው። ይህንን እሳት ላይ ሳንጥደው እንደዚህ አስቀምጠን ለሳምንት ለሳምንት እንደዚህ አሽገን እናስቀምጠዋለን። እንዴት እንደምናስቀምጠው አሳያችኋለሁ። ነጭ ሽንኩርቱ ይሸታል ወይ ብላችሁ ጥያቄ ሊሆንባችሁ ይችላል። ግን አይሸትም። የማይሸትበት ምክንያት እዚህ ጋ ያሉት እንዳለ ሽታቸው በጣም ደስ የሚሉ ናቸው። ያ ያሸንፈዋል ማለት ነው። እዚህ ጋ እንደምታዩት ሮዝመሪ ሽታው በጣም ምርጥ ነው። የጥቁር አዝሙድ ሽታ በጣም ምርጥ ነው። የቅርንፉድ ሽታ በጣም ምርጥ ነው። የአብሽን ሽታ ሁሉ ግድል ነው የሚያደርገው ማለት ነው። እና እሳት ላይም ስለማይጠር ምንም አይነት ሽታ አይኖረውም። አሁን ይሄን ምን እናደርጋለን? ክድ እናድርገን እንትን እንለዋለን፣ እናስቀምጠዋለን ለአንድ ሳምንት ድረስ ማለት ነው። ከዛም በላይ ብታስቀምጡት ምርጥ ነው። እኔ የማስቀምጠው ውጪ ላይ ነው። ያው አሁን ላይ አየሩ ቀዝቃዛ ነው እንደምታውቁት አየር ቀዝቃዛ ስለሆነ እኔ ውጭ ላይ ነው ማስቀምጠው። እንደዚህ አድርጌ ማለት ነው። በደም አድርጋችሁ አደባልኩት። ከዛም በኋላ በሶስት ቀን ወይም በሁለት ቀን መልሳችሁ እንደዚህ እያደረጋቸው ያሳያችኋለሁ። እንደዚህ በደ አድርገን ካዋህር ነው በኋላ እናደርጋለን። እንከር ነው አድርገን ማለት ነው። መልጠም አለበት ይህንን እንደዚህ አድርገን ግጥም ካደረግነው በኋላ ምን እናደርጋለን? በሁለት ቀን ወይም በሶስት ቀን እንደዚህ እንደዚህ እናደርገዋለን እየሄድን ማለት ነው። እንደዚህ በደንብ እንዲዋሐድ እንትኑን፣ ሮዝመሪውን የሁሉንም ነገር ወደ ቅባት እንዲያመጣ እንደዚህ እንመተዋለን ማለት ነው። ከዛም ከመታ ነው በኋላ ምን እናደርጋለን? ተመልሰን እንደዚህ እንታጥነዋለን እንደዚህ አድርገን ይፈርናል ማለት ነው። ከደኛ ላሳያችሁ የውላችሁ እንደዚህ ክደን አድርጌ አስቀምጨዋለሁ ማለት ነው። ከዛ ምን እናደርጋለን? ፎጣ በደንብ አሪፍ እንዲሆንልን ማለት ነው። ፎጣ ወይም ደግሞ ጨርቅ እንደዚህ አድርገን ሽፍን አድርገን እናስቀምጣለን ማለት ነው። የሆነ ቦታ ላይ ከዛ ምን እናደርጋለን? በኢየሱስ ክንይሄድ እንደዚህ እንመታዋለን ማለት ነው። ከዛም በኋላ እንዳለ ዘይቱ በጣም የሚያምር በጣም ለጸጉራችን ለውጥን የሚሰጠን በጣም ምርጥ የሆነ ቅባት እናገኝበታለን ማለት ነው። እንደዛው እንደተከደነ አንከፋፍተው እንደዚህ ብቻ እናደርገዋለን። በዚህ ማለት በደንብ ስለከርድ ነው። ምንም አትፍቁ፣ ምንም አይሆንም፣ ምንም አትገላልጹት። ልክ በሳምንቱ አውጥታችሁ ትጠቀሙታላችሁ ማለት ነው። ውድ ቤተሰቦች እና እናየዋለን አይወለን አሳያችኋለሁ። አሁን እንደዚህ አድርገን እናስቀምጣለን። እና ቤተሰቦች ሼር ማድረጋችሁን አትርሱ፣ ለጓደኞቻችሁ አድርሱላቸው። ይህንን ቅባት በጣም በጣም ነው የምትወዱት፣ በጣም ማለት ነው። እኔ በጣም ለውጥን ስላየውበት ደጋግሜ ነው ምሰራው፣ እንደጨረስኩ ቶሎ ነው ምሰራው እና አሁንም ስለጨረስኩኝ ሌላ ቅባት ከምሰራ ብዬ ይህን ደግሜ እየሰራውኝ ነው ማለት ነው እና ቤተሰቦች የተጠቀሙበት እና እናየዋለን። ከሳምንት በኋላ ሁላችሁ ቤተሰብ እንግዲህ ከሁለት ሳምንት በኋላ እንሰጥተዋለን ማለት ነው። ሁለት ሳምንት አስቀምጠው ከዛም በላይ ማስቀመጥ ትችላላችሁ። አያችሁት? አሁን እናጠለዋለን። ሰርታችሁ ጸጉራችሁ ካላደገ ምንም አይነት መሞከር አይቻልም ማለት ነው። ይሄ በጣም አንደኛ ነው። በጣም ማለት ነው። ከፊት ለሸሸባችሁ፣ አላድግም ብሎ ወደታች እየሄደባችሁ ላለ ይህን ስርስሩን ቀብታችሁ፣ እሽት አርጋችሁ፣ ማሳጅ አድርጋችሁ ጠዋት ላይ ብትቀቡ ቀኑን አውላችሁ ብትታጠቡት በህት በጣም በጣም በጣም ፈጣኝ ለውጥ ነው የምታገኙበት። በፈጠነ ሽታ የለው ያው ያስገባ ነውን ቅባት አይታችኋል። በጣም ነው የምትወዱት። እንደምታውቁት ሮዝመሪም ለጸጉር በጣም ለጸጉር እድገት ይጠቅማል። ነጭ ሽንኩርት ያው ለሸሸ ጸጉር፣ ቅርንፉድ ይሄ ሁሉም ቅባት ዋና ዋና ቅባት የምንላቸው አንድ ላይ በማድረግ ነው የሰራ ነው እና በጣም ፈጣን ለውጥ ነው የምታገኙበት። አያችሁት? እንዴት እንደሚሆን ወፍረቱ፣ ይህንን ይመስላል ማለት ነው። ወፎች አያችሁት? ወፍረቱን ራሱ በጣም በጣም ነው የምትወዱት። ተጠቀሙበት ቤተሰቦቼ። እስካሁንም ደግሞ እየተከታተላችሁኝ ስለሆነ ከልብ ከልብ አመሰግናለሁ። የቅባት ቃ ውስጥ ጨምረዋል። የቅባት ቃ ውስጥ አድርጌ ነው የምጠቀሙ እና ተጠቀሙበት። ሼር አድርጎ ለጓደኞቻችሁ እየጠቀሙበት በጣም አመሰግናለሁ። በጣም ወዳችኋለሁ ስለምታበረታቱች እግዚአብሔር አምላክ ዘመናችን ጋር ኢትዮጵያ በ ያገለም በእያለንበት ዓለም ደረጃ ሰላም ይብዛለን እያልኩኝ በዚህ የሚለያያለን ምርጥ በሆነ ቪዲዮ እስክንቀረት እግዚአብሔር በእያለንበት ዓለም ደረጃ ይጠብቃል።